ቀደምት የታሪክ ማህደር፣ የነገስታት መናገሻ፣ የስልጣኔ የፊት አውራሪ፣ በተራራ ላይ ያረፈች፣ በተራሮች የተከበበች፣ ለኑሮ ተስማሚ የሆነ አየር የታደለች እንደሆነች ይነገርላታል። ጨንቻ ከተማ በ1889 ዓ ም በአፄ ሚኒሊክ ዘመነ መንግስት የተመሰረተችው ከተማዋ የጋሞ ጎፋ ጠቅላይ ግዛት ዋና ከተማ በመሆን ከ1942 እስከ 1949 ዓ ም እንዲሁም ከ1949 እስከ 1954 ዓ ም ድረስ በሁለት ዙር በድምሩ ለ12 ዓመታት ያገለገለች እድሜ ጠገብ ከተማ ናት። ይህቺ እድሜ ጠገብ የሆነችው ከተማ የታሪክ ማህደር ስለመሆኗ ሕያው ምስክር የሆኑ ማስረጃዎቿ ዛሬም ስለ ከተማዋ ፍንትዋ አድርጎ ይናገራሉ። ለዚህ ደግሞ በ1937 ዓ.ም የተመሰረተው በ1940 ዎቹ እና በ1950 ዎቹ ደረጃውን በማሳደግ ከአንደኛ እስከ 12ኛ ክፍል ትምህርት መስጠት የቻለው ቀደም ሲል የጨንቻ ከተማ ትምህርት ቤት፣ ቀጥሎ የደጃዝማች ወልደ ማርያም ትምህርት ቤት፣ በሂደት ደግሞ የጨንቻ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት የሚለውን ስያሜ የያዘው የእውቀት ቤት በፋናወጊነት ወጊነት ይጠቀሳል። አቶ ከበደ መንገሻ በትምህርት ቤቱ የቀድሞ ተማሪ መምህርና ጡረታ ከወጡ በኋላ ወመኸ በመሆን ያገለገሉ ብዙዎችን ባፈራው የእውቀት ቤት ውስጥ አሻራቸውን ያሳረፉ ባለውለታ ናቸው። ይህ ትምህርት ቤት በአካባቢው የእውቀት ሻማን የለኮሰ በማይምነት ጨለማ ላይ የብርሃን ጮራ እንዲፈነድቅ ጉልህ አስተዋጽኦ ያበረከተ ለአካባቢው ማህበራዊ፣ ኢኮኖሚያዊና ፖለቲካዊ እድገት መሰረት የሆነ መሆኑን ይናገራሉ። ጨንቻ መለስተኛ ሁለተኛ ደረጃ እኔ በነበርኩበት ጊዜ ወይ በመጣሁበት ጊዜ ደጃዝማቸው ወልደ ማርያም ትምህርት ቤት ይባል በነበረበት ጊዜ ሳስተምር የነበረው፣ ከዛም ስሙ ተለውጦ ይሄ ጨንቻ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ተብሎ ተጠራ። እንግዲህ ይህ ትምህርት ቤት ዛሬ እንዲህ ስናየው በጣም ቀላል ትምህርት ቤት ይመስላል፣ ግን ከፍተኛ አስተዋጽኦ ያበረከተ ለአካባቢ ህብረተሰብ አገልግሎት የሰጠ ትምህርት ቤት ነው። አካባቢያችን የጋሞ ጎፋ ጠቅላይ ግዛት ተብሎ በሚጠራበት ጊዜ በሌላ ቦታ ሁለተኛ ደረጃ ትምህርት ቤት የለም፣ ያለው እዚሁ ብቻ ነው። ከጂንካ ከጎፋ ከግዶሌ ከከምባ ከየትም ከየትም አካባቢ መጥቶ ተማሪዎች እዚህ እስከ አስራ ሁለተኛ ተምሮ ጭርሶ የሚሄዱት ዛሬ እንግዲህ ብናይ ብዙ ከዚህ ትምህርት ቤት ተመርቆ የወጡ ተማሪዎች ወይም ተምሩ የወጡ ተማሪዎች ስለዚህ ትምህርት ቤት የተለያዩ ጊዜያት ስልክም ይደውሉልናል። ስንገናኝም ያጫውቱናል። ታሪካቸው በሰፊው እየተነጋገረ የትምህርት ቤቱን ታሪክ በሰፊው እየተነጋገርን ያለንበት ሂደት አለ። አቶ ከበደ ዛሬ ላይ ሐሳብ ገብቷቸዋል። ምክንያቱ ደግሞ የቀደመው የእውቀት ቤታቸው ምልክት የሆነውና በቅርስነት የሚገለጸው በሀገራችን የኪነ ጥበብ ታሪክ ቁንጮ የሆኑት የክቡር ዶክተር አርቲስት ጥላውን ገሰሰን ጨምሮ አንቱታን ያተረፉ ከያንያን በአጋፋሪነት የደመቁበት ግዙፉ ሕንፃ በደረሰበት ጉዳት ለዘመናት የሚሰጠውን አገልግሎት አቁሞ ይገኛል። በእርግጥ ይህ አገልግሎት አዳራሹ ከፍተኛ መሆኑን ያውቃሉ። ነገር ግን እንዲሆኑ መቅረቱ ሁላችንንም እዚህ ትምህርት ቤት ከተማ ተማሪዎችን እያንገበገበን ያለው ለዚህ ትምህርት ቤት ደግሞ አገልግሎት ብለው ብዙ ታግለው ይህን አዳራሽ እንደዚህ ፈርሶ ሲያዩ አልቅሶም የሄዱ ተማሪዎች ነበሩ ዛሬም አዲስ አበባ ለዚህ ትምህርት ቤት በጎ አስተዋጽኦ ያላቸው ተመዝግቦ ይገኛሉ አለ ስማቸውም እኛ ጋ ብዙ ጊዜ ከምን ደረሰ አዳራሹ ከምን ደረሰ አዳራሹ ከምን ደረሰ እያሉ ብዙ ጊዜ ይጠይቁናል ነገር ግን ምንም መረጃ ስላልሰጠናቸው እስከ ዛሬ ድረስ አዳራሹ እንዲ ተገትሮ ተሰባብሮ ያለ መሆኑን የምንማየው። ይህ አዳራሽ በ1951 ዓ ምህረት ተጀምሮ በ53 ዓ ም ያልቀው አገልግሎት መስጠት የጀመረው ከዛ በኋላ ነው። ይህ አዳራሽ ብዙ ክንውኖች የሚከናወኑበት አዳራሽ ነበረ። የትምህርት ቤቱ ተማሪዎች ኪነት ቡድን ፈጥረው ኪነት ለህብረተሰቡ የሚያሳዩበት ከዚህም ሌላ ከሌላ አካባቢ በተለይ ከአዲስ አበባ እንደ ክብር ዘበኛ ኦርኬስትራ እንደ ንጥላሁን ገሠሠ ሌሎች የሚመሳሰሉት መጥተው እዚህ ኪነት አሳይተው የሄዱበት ጊዜ አለ። እነሱ ብቻ ሳይሆን ሌሎችም መጥተዋል። የሀገር ፍቅር የሀገር ፍቅር ቲያትር መጥተው እዚህም አሳይተዋል። እኛም ደግሞ እዚህ በነበርንበት ጊዜ የስካውት አሰልጣኝ ነበርኩ። አደረ ስካውት ሰልጥኛን የመጣሁት እዚህም ስካውቶችን ሳሰለጥን ስካውት ራሱ ቲያትር እያሳየ በዚህ አዳራሽ ብዙ ጊዜ ተጠቅመንበታል። ከዚህም ሌላ አሁን በተለይ ብዙ የማውቃቸው ሴቶችም አሉ ወንዶችም አሉ። እዚህ አዳራሽ ላይ አክት አሳይተው ዛሬም ከምን ደረሰ እያሉ የሚጠይቁኛሉ። ለምሳሌ ያህል እኔም ማስታውሳት ሰላም ነች ተክለ ሃይማኖት የምትባል እዚህ አዳራሽ ላይ ብዙ ቲያትር አሳይታ የሄደች ሰውናት። አሁንም አዲስ አበባ ናት። ትጠይቃለች። እስከዛሬ ድረስ ትምህርት ቤቱ አዳራሹ ከምንደረሰ ወደቀው ከቤ እንደት ሆነ ትበኛለች። እኛ የኛ በአብረን ባንድ ሰፈር የምኖር ሰዎች ነበር። ስለዚህ ሌሎችም አሉ። እንግዲህ በ1959 ዓ.ም ምረት የስምንተኛ ክፍል ብሔራዊ ፈተና በዚህ ትምህርት ቤት ውስጥ እንደወሰዱ የሚገልጹት አቶ አምባይ አንድሮም በትዝታ ፈረስ ታሪክን የዋሊት በመቃኘት የዚህን ግዙፍ አዳራሽ አገልግሎትና አሁን የተጋረጠበትን ፈተና ሲመለከቱ ቁጭትን ፈጥሮባቸዋል። እዚህ አዳራሽ ውስጥ ጠረጴዛ ኳስ አለ፣ ቴብል ቴኒስ አለ። በጣም ስለሚወድ ሁለት ቦታ ነው ያለው። ሚኒስትሪ ፈተና መጥቶ ልጆች ገብቶ እየተፈተኑ እያሉ እኔ ከጨዋታው የተነሳ ረሳሁኝ። በኋላ ዘበኛው እየዞሬ ሲያይ እኔን ያገኝና እንደ አንተ ትምትያት ተማሪ አደለም ደ ገብተዋል ልጆች ለፈተና ቶሎ ሂዳ አለ። ሲሄድ ያን የትምህርት ሚኒስትር ነው የምልኮ ፈተናውን አርባ አርባ ደቂቃ ነው የሚሰጠው የፈተና ጊዜ እና ሀያ ደቂቃ ጨርሳል። ባለው ሀያ ደቂቃ ሰርተ ጨርስ የሚጨመርልኝ የለም ተብሎ በቃ ተሰጠኝ። ያው ወዲያው ጨረስኩኝ። ትዝ ይለኛል ሰባ ሶስት አብሬጅ አመጣሁ እና ያው ሁሌ ትዝ ይለኛል። ከዛ ሌላ ደግሞ በትምህርት ቤቱ የስፖርት ክለብ አለ እዛ ውስጥ አለው የእጅ ኳስ በጣም ስለምወድ። እንደገና ደግሞ ድራማ ክለብ ውስጥ አለን እና በዚህ አዳራሽ ድራማ እናሳያለን። እጅግ በጣም የሚደንቅ ድራማ በተለይ ኢትዮጵያን የኢትዮጵያ ትዝታ ያለበት ኢትዮጵያ አገሬ ብለን ስንዘፍን ስንዘምር ሰው በጣም ነው የሚገረመው። እና በዚህ አዳራሽ ያልሰራነው ነገር የለም። የጊዜውን የኪነ ሕንፃ ጥበብ ተላብሶ የታነጸው ባለፎቁ ግዙፉ ሕንፃ አሁን ላይ ቢታደስ ለትምህርት ቤቱና ለአካባቢው ማህበረሰብ ወቅቱን የሚመጥን አገልግሎት መስጠት እንደሚችል የትምህርት ቤቱ ርዕሰ መምህር አቶ መልኬ ተፈራ አመላክተዋል። አዳራሹ በአሁኑ ሰዓት የሚፈልገው ምድ ነው፣ ጥገና ነው። ቢጠገን ይሄ አዳራሽ ለትምህርት ቤቱም፣ ለአካባቢው ውበት ነው። እንደገና ይሄ ቢጠገን የዚህ የአካባቢው ሰው መጠቀም ይችላል። ድሮም ቢሆን ስብሰባ አዳራሽ፣ የተለያዩ ነገሮች፣ የትምህርት ቤቱ ተማሪዎች ሚኒስትሪ ድሮ ሚኒስትር የሚባለው ስድስትና እና ስምንት የሚፈተኑት እዚሁ ነው። ይህንኑ አገልግሎት መልሶ ሊያመጣልን ይችላል አሁን ብጠቅር። ስለዚህ ይህ አዳራሽ ያው ብዙዎችን ያፈራ ስለሆነ እነዚህ ከዚህ ወጡ ሌሎችን ቢተባበሩ የአዳራሹ ያው የቀድሞውን ህይወት ሊያመጣልን ይችላል ይህ ቀደምት የኪነ ሕንፃ አሻራ ያረፈበት ታሪካዊ ሕንፃ በ1951 ዓ.ም ምረት ተገንብቶ በ1955 ዓ.ም ምረት አገልግሎት መስጠት እንደጀመረ ታሪክ ያስረዳል። ታዲያ ይህ ታሪካዊ ሕንፃ በጊዜ ሂደት በደረሰበት የመሰንጠቅ አደጋ ለረጅም ዓመታት አገልግሎት አቁሞ ይገኛል። ይህንኑ ታሪካዊ ሕንፃ የጋሞ ልማት ማህበር ጨንቻ ቅርንጫፍ በሁለት ዓመት ውስጥ ማህበረሰቡን በማስተባበር የቀደሙን አገልግሎት መስጠት እንዲችል በዛሬ ታሪካ ያሻራውን ሳይለቅ ለማሳደስ እቅድ እንደያዘ ሰምተናል። በተመሳሳይ ዲዛይን የተሰራ ህንጻ በአገር እንደ አገር ስንወስድ ከዚህ ጋር ሶስት ህንጻ ብቻ ነው ያለውና ከዚህ አንጻር ታሪካዊ ይዘቱን ባለቀቀ ሁኔታ ማሳደስ ብንችል፣ አግሎት እንዲሰጥ ማድረግ ብንችል ይሻላል በሚል የጋንቦ ልማት ማህበር ጨንቻ ቅርንጫፍ ሀሳቡ ተነስቶ ከጨንቻ ከተማ አስተዳደር ጋር ውይይት ተደርጎ አሁን ከጨንቻ ከተማ አስተዳደር ኮንስትራክሽን ባለሙያዎች በኩል ጥናት ተደርጓል። የጋንቦ ልማት ማህበር ሎላሽ የኮንስትራክሽን ባለሙያዎች ጥናት አድርጓል። አጠቃላይ የበተሻ አሁን ተሻሽሎ የዚህ ግቢ ውስጥ ባለው የሽንት ቤት ሻወርን፣ ሌሎች ወኪዎችን ጨምሮ የተለያዩ መዝናኛ ጉዳዮችን ጨምሮ ወንበርን ጨምሮ አጠቃላይ ወደ 11 ሚሊዮን ብር አካባቢ ይፈጃል ተብሎ ነው አሁን ጥናት የቀረበውና እዚህ ጥናት መነሻነት ስሪዲም ተዘጋጅቶ ለይፋ ለውይይት መቅረብ ይጀምራል። እዚህ ሳምንት ሮብለታ እዚህ ትምህርት ቤት ከትምህርት ቤቱ ማህበረሰብ ይንፀው መነሻው እዚህ ትምህርት ቤት ስለሆነ ከትምህርት ቤቱ ማህበረሰብ ጋር ቀጥተኛ ውይይት ይጀመራል። ከዛ በኋላ ወደ ከተማው ይወጣል። ከነከተማው ላይ መንግስት ሰራተኛው፣ ነጋዴ፣ አመራሩ፣ ተማሪ እዚህ ትምህርት ቤት የተማረ ተማሪ ሁሉ ሳይቀር እዚህ የሕንፃው ሀብት አሰባሰብ ስራ ላይ የሚሳተፍ ይሆናል። የብዙዎች መነሻ የሆነው የዚህ አንጋፋ ትምህርት ቤት ግዙፉ አዳራሽ ትዝታ ሆኖ መቅረት በተለያዩ ጊዜያት በትምህርት ቤቱ የተማሩ ተማሪዎችን እያስቆጨ ይገኛል። ቁጭት ወደ ተግባር ተቀይሮ ታሪክን ለማስቀጠል የሁሉም ርብርብ ወሳኝ ነው። እንግዲህ ያ አዳራሽ ይህ መንገድ ሲወጣ ነው የተበላሸው። ይህ መንገድ ከጨንቻ ኤዞ ቦረዳ እስከ ወላይታ ድረስ በሚሰራው መንገድ ዶዘር ግፊት እየገፋ በሚሄድበት ጊዜ ነው አዳራሹ የተተነጣጠቀው። ከዛን ጊዜ ጀምሮ ይኸው አንም ዞር ብሎ ያለው ያየው መንግስታዊ ድርጅት የለም። እንግዲህ ያለው የሚጨነቀው እዚህ ትምህርት ቤት የተማሩ ምሁራን፣ የአካባቢ ህብረተሰብ ነው ስለዚህ ይህ የታሪክ ቅርስ ስለሆነ አሁንም እንደው ተባብረን አካባቢ ያለንም ሆን በዚህ ትምህርት ቤት ተምረው የወጡ ምሁራን የሚሰሩበት መንገድ ቢፈለግ ደስታችን የላቀ ነው የሚሆኑ። ይህ ደስታ እውነቱ ጨንቻ ጌታ ገረማሎ ሞርካ መንገድ ይህንን ያስነሳዋል ሲባል ጀምሮ እጅግ በጣም እየተሰማኝ ነበረ፣ እና ሲቀየሱ እንዱ ክትትል አደረግ ነበረ ይሄ ሊተርፍ የሚችልበት ሁኔታ ቢኖር ጥሩ ነው፣ ይሄ ባይነካ ጥሩ ነው፣ የህዝቡ እንደ ቅርስ ስለሆነ ባይነካ ጥሩ ነው ሲባል እንደ እግዚአብሔር ፈቃድ ያው እንዳይነካ ተደርጎ ከታች በኩል ወጣ ተብሎ ይህ ሳይነካ በመቅረቱ እጅግ በጣም ነው ደስ ያለኝ። ሆኖም የዚህ አዳራሽ ትዝታ በጣም ከፍተኛ ስለሆነ ይህ አዳራሽ እንዲ ተጎሳቁሎ ለማየት ሁሉ ቅር ይሰኛለሁ። በዚህ ትምህርት የተማረ ሁሉ በውጭም በሀገር ውስጥም ያለ በየትኛውም ቦታ ያለ ይህንን ነገር ሰምቶና አውቆ እንደው እጁን ማንሳት ልችል በጣም ጥሩ ነው እላለሁ። የተለያየ ርብርቦሽ ያስፈልገዋል። ከዛ ዋነኛውን ቦታ ወስደው ይሄ ተቋም ነው፣ ትምህርት ቤቱ ነው። ከትምህርት ቤቱም ያው ተማሪዎች አሉ። የትምህርት ቤቱ ስታፎች አሉ፣ መምህራን፣ የአስተዳደር ሰራተኞች፣ ሌሎችም ስላሉ ትልቁን ድርሻ የሚሸከመው እኛ ነን። የእኛን ድርሻ መሰረት በሚገባው ደረጃ ከወሰድ የአዳራሹ አገልግሎት ያው ለትምህርት ቤቱ ጭምር ነው። ለአካባቢም ስለሆነ ውበትም ስለሆነ የግድ ድርሻዎች ድርሻችን ተቀብለን ለመወጣት ነው የሚፈልገው። አጠቃላይ ከታሪክ ማህደር ውስጥ ያገኘነው ዛሬ ያገኘነው መረጃ የሚያሳየው እዚህ ትምህርት ቤት ከ1947 እስከ 2010 ድረስ ወደ 43883 ተማሪዎች ተምሮ እንደወጡ መዛግብት ያሳያሉ። ከዚህ አንጻር እዚህ ትምህርት ቤት በተለያዩ ምክንያት ከተማሪው ተማሪዎች ውስጥ እንደ መዋጮ መክፈል አይችሉም ብለን ወደ 6000 ተማሪዎችን ብናስወጣ ወደ 37000 ተማሪዎች አሉ ብለን የተማሩ እዚህ ትምህርት ቤት የተማሩ አካላት አሉ ብለን ብንወስድ እንደዛን 500 ብር እንኳን በቀለል ባለ መንገድ እንዲከፍሉ ብናደርግ ወደ 18 ሚሊዮን ብር ይመጣልና ይሄን ህንፃ ለማሳደስ በጣም ቀላል ነው። እዚህ ትምህርት ቤት የተማሩ ተማሪዎች ከተማችን ላይ ትላልቅ ባለስልጣናት አሉ፣ ዞን ላይ የሚሰሩ ትላልቅ ባለስልጣናት አሉ፣ በክልል ደረጃ የሚሰሩ አሉ፣ አገር ደረጃ የሚሰሩ አሉ፣ ውጭ ሀገር የሚኖሩ አሉ። ስለዚህ ሁሉም ሰው የየራሱን አስተዋጽኦ የሚያበረክት ከሆነ ይሄ ታሪካዊ ህንጻ ምንም አይነት ኮለን በሌለበት የተሰራ የድሮ አባቶች በራሳቸው ታሪክ ምንም አይነት ነገር ባልገባበት ይሄ ዘመናዊ ይዘትን ባለያዘ በባህላዊ መንገድ ብቻ የተሰራ ህንጻ መልሰን ታሪኩ እንድቀጥል ባለበት ለማሳደስ ይቻላልና፣ እንዲሁም በጣም ቀላልም ስለሚሆን ያው ሁሉም ሰው እንድሳተፍ። የአንጋፋው የጨንቻ አንደኛ ደረጃና መለስተኛ ሁለተኛ ደረጃ ትምህርት ቤት ህንጻ እንዲታደስ በርካቶች በተለያየ ጊዜ ሲጠይቁ ቆይተዋል። አሁን ላይ ይህ በጎ እሳቤ ይሁንታ በማግኘቱ ሕንፃው ታድሶ ለአገልግሎት ክፍት እንዲሆን ሁሉም የበኩሉን እንዲወጣም ጥሪ ተላልፈዋል።